ሰላም፣ ጤና ይስጥልኝ ውድ ተከበራችሁ የግሎባል ፋኖ ሚዲያ አድማጭ፣ ተመልካቾቻችን ጥቅምት 22 2018 ዓ.ም ተምረት የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ይህ የአማራ ፋኖ ብሔራዊ ኃይል ሰሜን አመራ ቀጠና በላይዝ በደባርቅ ዙሪያ እና ዳርቃይ ድል መቀዳጀቱን አስታወቀም። ይህ የአማራ ፋኖ ብሔራዊ ኃይል ራስ አሞረ ውብነ ሶስተኛ ኮር ድብ ጠለምት ተከዜ ክፍለ ጦር እና ጭና ክፍለ ጦር በጋራ ባደረጉት አውደ ውጊያ በጠላት ጥምር ጦር ላይ ከፍተኛ የሆነ ሰብዓዊ እና ቁሳዊ ሰራ ማድረሳቸውን አስታውቀዋል። ከስፍራው የደረሰን መረጃ አለ፣ በዝርዝር ወደ እናንተ እናቀርባለን። በሳምንቱ በአማራ ክልል አውደ ውጊያ በተደረገባቸው አካባቢዎች ፋኖ ድል አስመዝግቧል በጎንደር ቋራ ዳርቀይ ዛሬማና ደባርቅ እንዲሁም በደቡባዊ ጎንደር ቀጠና እስቴ መካን ኢየሱስ አርብ ገበያ በሸዋ መራቤቴ በወሎ ወልዲያ ዙሪያ በጎጃም ባህር ዳር ዙሪያ አውደ ውጊያዎች ተደርገው ፋኖ ድል አስመዝግቧል ዝርዝር መረጃውን ወደ እናንተ እናደርሳለን ህዝቡ መንግስት ይጠብቀናል ከሚል መዘናጋት ተላቆ ተፈጥሯዊ መብቱን በመጠቀም ተደራጅቶ ራሱን ከጭፍጨፋዎች እንዲታደግ ጥሪ ቀረበ። ጥሪውን ያቀረበው ትብብር ለኢትዮጵያ አንድነት ፓርቲ አርሲውን ጭፍጨፋ አስመልክቶ በወጣው መግለጫ የሃይማኖት አባቶች እልቂት ማል አዲስ አበባ ከመድረሱ በፊት በአገዛዙና በዓለም አቀፉ ማህበረሰብ ላይ ጫና እንዲፈጠር አሳስቧል። የዚህንም መረጃ ዝርዝር ወደ እናንተ እናደርሳለን። የተከበራችሁ አድማጭ ተመልካቾቻችን እነዚህና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ እስከ መጨረሻው ድረስ አብረናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝር መረጃው አልፋለሁ። የአማራ ፋኖ ብሔራዊ ልሰሜን አማራ ቀጠና በላይዝ በደባርቅ ዙሪያ ና አዳር ቀይ ድል መቀዳጀቱን አስታውቀ። የአማራ ፋኖ ብሔራዊ ልራስ አሞረቡ ብነ ሶስተኛ ኮር ድብ ጠለም ተከዜ ክፍለ ጦር ና ጭና ክፍለ ጦር በጋራ ባደረጉት አውደ ውጊያ በጠላት ጥምር ጦር ላይ ከፍተኛ የሆነ ሰብአዊ ና ቁሳዊ ኪሳራ ማድረሳቸውን አስታውቀዋል። በአውደ ውጊያው ከኦሮሚያ ክልል የመጡ የሚሊሻ ና የአድማብተን አባላት የመከላከያ መለየው ለብሰው መማረካቸው ጭምር ታውቋል። ለሶስት ተከታታይ ቀናት በተደረገው አውደ ውጊያ የራስ አሞረቡ ብነ ኮር በአገዛዙ ጥምር ጦር ላይ ጠንከር ያለ የማጥቃት አውደ ውጊያ አድርገ ሲሆን ቁጥሩ በውል ያልታወቀ የነፍስ ወከፍ ክላሽንኮፍ መሳሪያና ተተኳሽ ምርኮም ተደርጓል። በርካታ የአገዛዙ ጥምር ጦር በአዳርቀይና ደባርቅ ዙሪያ ሙትና ቁስለኛ ስለመደረጉም ታውቋል። በአካባቢው ላለፉት ሁለት ዓመታት በርካታ የመከላከያ ሰራዊት በፋኖ ድል መደረጉን ተከትሎ ከሰሞኑ ከኦሮሚያ ክልል በርካታ የኦሮሚያ አድማ ብተናና የሚሊሻ ኃይል አስገብቶ ፋኖን ለመውጋት ቢታሰብም የገባው የብልጽግና ኃይል ሙሉ በሙሉ በሚባል ደረጃ ተመትቶ ተመልሷል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይ የራስ አሞራው ውብነ ሶስተኛ ኮር ድብ ጠለምት ተከዜ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ እሸቱ አበጀ ለግሎባል ፋኖ ሚዲያ ተናግሯል። የተከበራቸው አድማጭ ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን አርበኛ እሸቱ አበጀ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። ጤና ይስጥልኝ አርበኛ እሸቱ፣ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለይዝ የራስ አሞራ ውብነ ሶስተኛ ኮር የድብ ጠለም ተከዚ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ እንግዲህ ከሰሞኑ በአካባቢው ከፍተኛ ወደ ውጊያ ሲደረግ ሰምቷል። በተለይ የራስ አሞራ ውብነ በሚንቀሳቀስባቸው ቀጠና የአማራ ፋኖ ነው ብሔራዊ ኃይል ሰሜን አማራ ቀጠና በነይዝ ራስ አምሮ ሶስተኛው ብነኮር ከፍተኛ ድል ተቀዳጅቷል። በአካባቢው በነበረው አውዶ የተገኙ ድሎች ምን ይመስላሉ? አሁን ሁኔታውስ ምን ይመስላል? እንግዲህ በስሜን ጎንደር በአጠቃላይ በደባርቅ ወረዳ እና በአደርቃይ ወረዳ ማዕከል የተደረገው አውዳዊ ውጊያ መራሹ ብልጽግና ይዞት የመጣ ወታደር ከአቅም በላይ ቢሆንም ቀድመን ስለተዘጋጀንበት እንደያመጣጡ በአንድ ከሀያ አንድ ቀን በፊት ነው መረጃ የደረሰን። እንደያመጣጡ ነው እኛ የተቀበልነው። ምክንያቱም ጠላት እንዴት እንደሚመጣ አስበን መረጃዎች ሰብስበን ጠላትን ለመቀልበስ ሳይመጣብን ከቦታው ነው የነበት። ከቦታው ሂደንም ታሪክ ሰርተናል። ከሰኞ ጀምሮ ሰኞ እንግዲህ አስራ ሰባት ቀን ነው። ከአስራ ሰባት እስከ ዛሬዋ ድረስ ያለው አውዳዊ ውጊያ በጣም አመርቂ ውጤት አስመዝግበናል። ጠላት አይቀጡት ቅጣት ተቀጥቶ ተመትቶ ባለበት ቁሟል። የተመለሰውም ሰርቶ ጦርጧል። አጀብ የሚያስብል ውጤት አስመዝግቧል። የአማራ ፋኖ የብሔራዊ ኃይል የራስ አሞራው ብነ ሶስተኛ ኮር፣ የድብ ጠለም ተከዚየ ክፍለ ጦር በተለየ ሁኔታ በተለይ በሰሜኑ በኩል ብዛት ያለው ወታደር ስላለው በከፍተኛ ሁኔታ አንደኛ ሁለቱ ክፍለ ጦሮች በጭና ክፍለ ጦር እና ድብጠለም ክፍለ ጦር በበላይነት እያንቀሳቀሰ የሚገኘው አርበኛ ሰፈር መለሰ እነዚህን ሁለቱን በበላይ ሆኖ ትምህርት እየሰጠ ትልቅ ውጤት አስመዝግቧል። ጠላት በዚህ ደረጃ አልጠበቀም ነበር። ጠላት እንደ ተራ ሽፍታ አይቶን አባረራለው፣ እመታለው። ወቅቱን የጠበቀ አጀንዳ አልነበረም የያዘው። አጀንዳ አጀንዳው ምንድን ነው? ባንዳና ባዕዳን በሚል አጀንዳ ይዞ ዛሬ አሰብ እንይዛለን፣ ዛሬ ኤርትራን እንወጋለን፣ ቀይ ባህር እንይዛለን፣ ትግራይን እንይዛለን በሚል ቀድመን ግን እኛ አሰብ እኛ ኤርትራ እኛ ትግራይ ወደ እኛ ወደውም ወደ እኛ እንደሆነ አውቀን ቅድመ ዝግጅት በማድረግ ጠላት እንዳመጣጡ ቀልብሰን መትተነው ኮነሬልም ሻምበል መሪ ብዙ አመራር በዚህ ድል ተመቷል። ጥሩ እድል አስመዝግበናል። አሁንም እንደቀጠለ ነው ያለ። ቀጣይም ከዚህ በላይ እናስመዘግባለን። ምክንያቱም ተዘጋጅተናል። ቅድመ ዝግጅት አድርገናል። ወቅቱ በጠበቀ ቅድመ ዝግጅት ስላደረግን፣ ጠላት እንዴት እንደሚመጣ ስላወቅን፣ ቅድመ ዝግጅት ማድረግ ምን ያህል እንደሚጠቅም እኛም አውቀናል። ውጤትም አስመዝግበናል። በዚህ ልክ ነው ያለው። ጠላት ግን እስካሁን ያልተነሳ ጠላት አይቀጡ ቅጣት ተመቶ አስከሬኑንም አላነሳም። ቁስለኛውም በየዋሻው በየገደሉ ውስጥ ነው ያለው። ጦርነቱ የተካሄደው በአድርቃይ ወረዳ በፍድቃ በመሳል የሚባለው ቀበሌ እንዲሁም በመቃ የሚባለው ቀበሌ ነው። በሁለቱ ወረዳ አዋሳኝ ነው። በደባርቅ ወረዳ ደግሞ ጁረሰን አቲ ጣብላ፣ አሳቦ አካባቢ ነው። በእነዚህ ባለው ሁለቱ ክፍለ ክፍለጦር ሸፍኖ ነው የመጣው። በቃ ምን መነሻ የለውም፣ ተመቷል እኛ ምን እናርግ በሚለው ደረጃ ነው የደረሰው። አሁንም ቢሆን በብቁ ሁኔታ ብልያስ መዘገብነ ነው የምንገኘው። አውዳውያው በጣም የሚያስደስት ነገር ነው በምድር ላይ ያለው ደስ ይላል። ውጤታማም ሁነናል። የሚገርም ነገር ነፍስ ወከፍ መሳሪያ ከዚህ ግብ አይባልም። በጣም ብዙ ነው፣ በቁጥርም አይታወቅም። ያው እንግዲህ ሁሉም ወጣት ጀሌም፣ ህዝቡም፣ ሴትም ወንድም ሳይል መሳሪያ ይዘው እየተዋጋ ስላለ ጀሌ ሁሉ ሙሉ በሙሉ ይዟል ማለት ትችላለ። አሁን አሁን ባስመዘገብ ነው የድል ውጤት አውዳው። ውጊያው የጨበጣ ውጊያ ነበረ፣ የቦምብ ነበረ፣ ሁሉም ነበረ። ጠላት በእግር የሚንቀሳቀሱ ከመድፍ ጀምሮ ተኩስ ነበረ። ያ ግን ለእኛ ጦር አልበገረውም። ገበሬው በቀጥታ ገበሬውም ጭምርት ነው የተዋጋ። መሳሪያ ማርከት አጠቅ የሚል አዋጅ ስላወጅን ሁሉም በየእጁ ይዞ፣ ጄሌ ሴት ሁሉ ሳይቀር ይዟል። በብቁ ሁኔታ ነው ያለን፣ በቂ መሳሪያ ያለን። ያገኘነው መሳሪያም ወታደሮቻችን ካለው ስለሚገነባ የሌለው እንዲይዝ አድርገናል። ምናልባት በቁጥር ባላቀው መሳሪያው ከዚህ በጣም ከአቅም በላይ እንደያዝን በቁጥር አሳውቃለው። ለቀጣይ ብዙ ነገር ነው በዚህ ምርኮ ያገኘነው። ተተኳሽ አግኝተናል። ስለዚህ እኛ አሁን ብቁ ነን በቃ በተተኳሽ በነፍስ ወከፍ መሳሪያ ብቁ የሆነ ነገር ይዘናል በበቂ ሁኔታ በጣም ጥሩ እኛ እንግዲህ ምንድን ነው የጋራ ጠላት አለን እዛ ከብልጽግና ውስጥ ያሉ አማራም ገብቷቸው መሳሪያቸውን ይዘው ወደ እኛ ከመጡ እንቀበላቸዋለን ሜዳው ሰፊ ነው ሁላችንም እንታገልበታለን ስለዚህ አሁን ምናልባት ያልገባው አማራ በዚህ ሰዓት አሁን ባለንበት ዘመን ያልገባው አማራ ምናልባት መንግስት ሁላችንም ያጠቃ ስለመጣ ይሄ አሰብ ምናምን የሚለው የልብ ትርታ ለመንካት እንጂ አልፎ ሊሄዳል አቅም የለውም። አሁን ባለበት ቁመና አይደለም አሰብ የትም አይራመድም። ተከዜን መሻገር አይችልም። እኛንና እኛን ይሄ አጀንዳ እኛን ለማዘናጋት እንደሆነ ቀድመን ስላወቅ ነው። ሁሉም የአማራ ህዝብ ከውስጥ ያለ ባለመሳሪያ ካለ ይምጣ ወደ እኛ እንቀበላለን። አሁንም እናታግለዋለን። በእኛ መታገል ክብር እንጂ ውርደት አይደለም። ውርደት በመራሹ ብልጽግና መንግስት ሆነ መሞትና መታገል ነገ ለታሪክ ተወቃሽ በመሆን ወደ እኛ ይምጡ። በየትኛውም ሰዓት ምህረት እንቀበላለን። በየትኛውም ሰዓት ተቀብለን በክብር እንይዛቸዋለን፣ እናታግላቸዋለን። ሰፊ ነው ሜዳው የትግሉ ሜዳ። ስለዚህ የማስተላልፈው ይሄ ነው የምለው። ከዚህ ጋር ተያይዞ አሁን በሰሞኑ የስሜን ጎንደር አመራሮች ሙሉ በሙሉ ወደ ግዳጅ ወርደዋል፣ ወደ ግዳጅ ወርደዋል። ሁልም ዝመት በሚል ማለት ነው ግን ሚኒሻውም ወደ ኋላ እያፈገፈገ ነው ያለ። አንገጥ ነው እያለ ሁለት ተሶስት ተከፍሎበታል። ሰላም አስከባሪውም እንዲሁ በተመሳሳይ የመከላከያው ጋር የጉሪ ነው የሚተያያለ። ስለዚህ እኛ እንቀበለዋለን። ሚዲያው ይህ ሽፋን እንዲሰጥልን እንፈልጋለን። በየትኛውም ቦታ በነፃነት እንዲቀመጥ እኛ ምረት ማንሰጥበት ነገር ስለሌለ ነው። ከእግዚአብሔር በታች ስለሆነ ሁሉም ምረት እንሰጣለን። ይምጣ፣ ይታገል። ከቻለ ከውስጥ ትግሉን ያድርገው፣ ካልቻለ ደግሞ በየትኛውን ቦታ ይምጣ። እኛ ምረት ሰጠን እኛ ጋር እናታግለዋለን። አሊያስ አርፎ ቁጭ ይላል። አዎ እየሰበሰበው ነው ያለ። ሰምተናል። ታገሉ አሊያ ሰበስበዋ አለው። ውጊያው ስለከበደው፣ ጦርነቱ ስለከበደው ምርጫ የሚሆነው ምንድን ነው? በሱ ግዛት ውስጥ ያለው ነገ ፋኖ ከገባ ይህን ህዝብ ያታግለዋል ብሎ ስለሚያስብ እየሰበሰበ እንዳለ መረጃውም አለን። እኛም ቅድመ ዝግጅት እያደረግነ ምረት እየሰጠና ያለ ነው። ብዙ ሰላም አስከባሪዎች በሰሞኑ ገብተዋል። እንዲሁም ደግሞ ሰላም አስከባሪ ብቻ አይደለም መከላከያ ምራሱ ወደ እኛ ፈልሶ እየገባ ነው ያለ። በሰላም ጊዜ እየገቡ ነው ያሉ። ገብተው እኛ በካራንቡላ በፑል በጫት ቤት በሽሻ ቤት ነው ያመጣን። የምናውቀው ነገር የለንም። ምንም የምናውቀው ነገር የለንም። እናንተን በዚህ ልክ አደለ መንግስት እየሳሉ ለእኛ የሚነግሩን ያሉ ሽፍታ፣ ትንሽ ወንበዴዎች፣ ቃሚዎች መስሎ ነው የሚታዩን። እናንተ ግን ከመንግስት በላይ የተደራጃችሁ መሆናችን እያወቅን ነው። የኦሮሚያ ሚኒሻ የኦሮሚያ ሰላም አስከባሪ ቀጥታ ልብስ አልብሶ ያመጣው እሱ ነው። ምርኮኞችም ይዘን ስንጠይቃቸው፣ እኔ የኦሮሞ ሚኒሻ ነኝ፣ ምንም አላውቅም፣ ሂድ ተባልኩኝ መጣሁ። እዚህ ያሉ ትንሾች የሆኑ ህዝብ የሚያስቸግሯሉ ነው እንጂ እንደዚህ አይነት ውጊያ ይኖራል ብለን አላሰብንም። አሁንም ቢሆን መንግስት አቅም የለውም ከእናንተ ጋር የሚል መልእክት ነው የመጣ። እኛ ግን ለአጠቃላይ ለሁሉም አይደለም፣ ለአማራው፣ ለታጠቃይ፣ ለመከላከያው ምሬት እየሰጠን አገሩ እያስገባ ነው ያለ ነው ምሬት እየሰጠን ቆስሎ እንኳን ይዘን አክመን አክመን መግበን ተንከባክበን ይህ አገሩ እያስገባ ነው ነው። አይደለም አይደለም፣ ለአማራው ስለዚህ፣ የእኛ አስተሳሰብ እስከዚህ ድረስ ነው። ይህ በእንዲህ እንዳለ አማራን ከምድረ ገጽ ለማጥፋት ከሀገሪቱ የተለያዩ አካባቢዎች በርካታ ሰራዊት ወደ አማራ ክልል ቢያስገባም ዓላማው ሳይሳካለት ቀርቷል ሲል የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ ተናግሯል። በአካባቢው ላለፉት ሶስት ቀናት ተደጋጋሚ አውደ ውጊያዎች የተደረጉ ሲሆን የአማራ ፋኖ ብሔራዊ ኃይል ራስ አሙረው በነ ሶስተኛ ኮር ከፍተኛ ድል ተቀዳጅቷል ብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን አርበኛ ሰፈር መለሰም በቀጥታ ስልክ መስመራችን ላይ ይገኛል። አርበኛ ሰፈር መለሰን ተከታትለነው እንመለስ። ያው እንግዲህ ስራችን እሱ ነው፣ ሞራል እንዲኖረው በሞራል እንዲዋጋ ምክንያቱም የአማራው ግፍና በደል እየተረዳ ሁሉም በራሱ ያው ጀግንነቱን እያስመሰከረ ስለሆነ ወጣቱ አሁንም እንደ እብቅና ወይም እንደ አፈራሽው አድርጎ ነው ያመጣው። ይህም ደግሞ ያው ለመመታት ይመቻል። ተኩሶ ጥይት እነሱ ነው የሚያርፈው። ጭቃ እያደረገው በዚህ ሁለት ቀን ቆንጆ አላንቀሳቀሰው እዛው ገትሮ ይዞታል። እና በሞራል ነው ያለ ያለው እንቅስቃሴ ደስ ነው የሚል። በሌላው የምንሰማው ያው በየገባበት እየተዋረደ ነው። በወሎ፣ በጎጃም፣ በደቡብ ጎንደር፣ በሸዋም ውርደት እየተከናነነ ነው ያለ። ሀገራችን እየመጡ ደማቸው እዚህ መፍሰቱና ማለቃቸው ነው የሚያሳዝነኝ እንደ ሰው እንጂ ምንም። በሞራል ነው የእኛውም የሚዋጋ ያለ፣ ቆንጆ ላይ ነው ያለው። በሳምንቱ በአማራ ክልል አውደ ውጊያ በተደረገባቸው አካባቢዎች ፋኖ ድል አስመዝግቧል። በጎንደር ቋራ በተከታታይ አራት ቀናት በተደረገ ለአስጨራሻ አውደ ውጊያ ፋኖ ከፍተኛ የሆነ ድል አስመዝግቧል። በዚሁም ከኦሮሚያ ክልል የመጣ በርካታ የአድማ ብተናን ሚሊሻ ኃይል ሙትና ቁስለኛ ሲደረግ እየተማረከ ስለመኖሩም ታውቋል። ይህ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አበላይዝ የሁለተኛ ሜሰው ካሳኮር ክፍለ ጦር አህዶች በጋራ ባደረጉት አውደ ውጊያ በአገዛዙ ጥምር ጦር ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። ለአራት ቀናት በተደረገው ለአስጨራሻ አውደ ውጊያ ዛዙ ጥምር ጦር ኃይል በብዛት ብትንትኑ የወጣ ሲሆን አብዛኛው የኮበለለ ፋኖ ኃይሎችን ተቀላቅሏልም ተብሏል። በአዳርቀይ ዛሪማና ደባርቅም ከባድ አውደውጌ የተደረገ ሲሆን የአማራ ፋኖ ብሔራዊ ራስ አሞረ ውብነህ ሶስተኛ ኮር ከፍተኛ ድል አስመዝግቧል። ላለፉት ሁለት ዓመታት በርካታ ጦር ያስገባው አገዛዙ ብልጽግና በዚህ አካባቢ የገባውም ጦር በብዛት መደምሰሱ ይታወቃል። ከሰሞኑ ደግሞ ከኦሮሚያ ክልልና ከደቡብ እንዲሁም ከሌሎች የአገሪቱ ክፍሎች የተወጣጣ ኃይል ወደ ጎንደርና አካባቢው ቢገባም የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ ክፍለ ጦሮችን በጋራ በማደራጀት ባደረገ አውደ ውጊያ ከፍተኛ ድል አስመዝግቧል። በሸዋ መራቤቴ የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና ሳምነውዝና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በጋራ ባደረጉት አውደ ውጊያ ድል ተቀዳጅተዋል። በመራቤቴና አካባቢው ሁለቱ የፋኖ አደረጃጀቶች ባደረጉት አውደ ውጊያ በርካታ የጥምር ጦር ኃይል ሞትና ቁስለኛ ተደርጓል። በመራ ቤቴ የገባው የሪፐብሊካን ጋር የአየር ወለድና የአጋዚ ኮማንዶ ኃይልም በሁለቱ አደረጃጀቶች በጋራ ጥምረት በተወሰደበት እርምጃ አብዛኛው ሞትና ቁስለኛ የተደረገ ሲሆን የነፍስ ወከፍ ክላሽ የካላሽንኮፍ መሳሪያና እንዲሁም የቡድን መሳሪያ ምርኮ መደረጉም ይታወቃል። በሸዋ እየተደረገ ባለው ለአስጨረሻ አውደውጊያ ሁለቱ አደረጃጀቶች በጋራ እያደረጉት ባለው አውደውጊያም ከፍተኛ የሆነ ድል እያስመዘገቡ መሆናቸውን ከአካባቢው የደርሰን መረጃ መለክታል። በወሎ በተለያዩ አካባቢዎች ከፍተኛ አውደውጊያ የተደረገ ሲሆን በተለይ ወልዲያ ዙሪያ ከፍተኛ የሆነ ትንቅንቅ ሲደረግ ሰንብቷል። ትናንትናና ዛሬን ጨምሮ በወልዲያ ዙሪያ መርጦና ሲሪንቃ እንዲሁም በላስታ አካባቢ ከፍተኛ አውደውጊያ ተደርጓል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ በወልዲያ ዙሪያ እያደረገ ባለው ተጋድሎም ከፍተኛ ቁጥር ያለው አገዛዙን ጥምር ጦር ኃይል ሲደመስስ በርካታ የነፍስ ወከፍ ክላሽንኮፍ መሳሪያ እንዲሁም የቡድን መሳሪያ ምርኮ መደረጉ ታውቋል። አገዛዙ ብልጽግና በአካባቢው በመካናይዝድ የታገዘ ውጊያ የከፈተ ሲሆን፣ በሰላማዊ ዜጎች ላይ እንዲሁም ሀብትና ንብረት ላይ ከፍተኛ የሆነ ጉዳት ደርሷል ተብሏል። በተለይ በስሪንቃና መርጦ በተወረወረ የከባድ መሳሪያ ጥቃት በርካታ ሰላማዊ ዜጎች የጉዳቱ ሰለባ ሲሆኑ ከፍተኛ የሆነ የህዝብ ሀብትና ንብረትም ወድሟል ተብሏል። ወቅቱ አርሶ አደሩ ሰብሉን የሚሰበስብበት መሆኑን ተከትሎ አገዛዙ ብልጽግና በሞርተርና በሌሎች ከባድ መሳሪያ በሚፈጽመው ጥቃት የአርሶ አደሩ ሰብል እየተቃጠለ እንደሆነም ታውቋል። በላስታ አካባቢ አቦይ ጋሪም ከፍተኛ ትንቅንቅ የተደረገ ሲሆን የጄኔራል ላስታ ሳምነው ኮር በአቦይ ጋሪና በተለያዩ አካባቢዎች ባደረገው አውደ ውጊያ በርካታ ቁጥር ያለው የመከላከያ ሰራዊትን ደምስሷል። በዚህ ቀጠና ተደጋጋሚ ለአስጨራሻው አውደ ውጊያ ተደርጎ የጄኔራል ላስታ ሳምነው ጽጌ ኮር በርካታ ድሎችን ያሳካ ሲሆን በተለይ አገዛዙ ብልጽግና ጥምር ጦርና ካድሬ ከፍተኛ የሆነ ጉዳት አስተናግዷል ተብሏል። ይህ በእንዲህ እንዳለ በአማራ ክልል በሁሉም አካባቢዎች በርካታ ያገዛዙ ብልጽግና ጥምር ጦር ሰራዊት እየፈራረሰ የፋኖ ኃይሎችን ተቀላቅሏል። በደቡብ ጎንደር ከሰሞኑ ውስጥ የመካን ኢየሱስ በተደረገው ለአስጨራሻው አውደ ውጊያ ከ130 በላይ የሚልሻ ኃይል የፋኖ ኃይሎችን ሲቀላቀሉ በርካቶች ደግሞ እየወጡ ቤተሰቦቻቸውን ስለመቀላቀላቸው ታውቋል። በሰሜን ጎንደር፣ በማዕከላዊ ጎንደርና ሰሞኑን ከባድ አውደ ውጊያ ሲደረግበት በሰነበተው በምዕራብ ጎንደር ቋረም በርካታ ያገዛዙ ብልጽግና ምስለኔ የሀገር መከላከያ ሰራዊት እየኮበለለ የፋኖ ኃይሎችንና ቤተሰቡን ተቀላቅሏል። በጎጃም ስቦ ማስከዳቱ መር ተጠናክሮ የቀጠለ ሲሆን ቁጥሩ በውል ያልታወቀ የመከላከያ ሰራዊትና የአድማ ብተና እንዲሁም የሚልሻይል የፋኖ ኃይሎችን እየተቀላቀለ ይገኛል። በተለይ በሁመራም አካባቢ በርካታ የአገዛዙ ብልጽግና ምስለኔ የሀገር መከላከያ ሰራዊት ለኤርትራ ጦርነት ተዘጋጁ ከተባሉ ማግስት ጀምሮ በርካቶች እየወጡ የፋኖ ቤተሰቦቻቸውን እየተቀላቀሉ ይገኛል ተብሏል። በአዘዞ ወታደራዊ ካምፕ እንዲሁም በባህር ዳር መኮድም በዚህ ሳምንት ብቻ በመቶዎች የሚቆጠሩ የአገዛዙ ብልጽግና ምስለኔ የሀገር መከላከያ ሰራዊት የፋኖ ኃይሎችን ተቀላቅለዋል ተብሏል። በእሸዋ ቀጠና የአየር ወለድና የሪፐብሊካን ጋርድ አባላት በብዛት እየኮበለሉ መሆናቸውም ታውቋል። ህዝቡ መንግስት ይጠብቀናል ከሚል መዘናጋት ተላቆ ተፈጥሯዊ መብቱን በመጠቀም ተደራጅቶ ራሱን ከጨፍጫፊዎች እንዲታደግ ጥሪ ቀረበም።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 2018 ዓም በቁጥር 17 የክርስትና እምነት ተከታዮች ሲገደሉ በሻርክ ወረዳ ጥቅምት 17 18 2018 ዓም ሶስት የክርስትና እምነት ተከታዮች በሆንቆሎ ዋቢ ወረዳ ደግሞ ጥቅምት 18 ለ192018 ዓም አምስት የክርስትና እምነት ተከታዮች ተገድለዋል። በተያዘው ጥቅምት ወር ብቻ ከተጠቀሱት አካባቢዎች ከ25 በላይ የእምነቱ ተከታዮች መገደላቸውን ግሎባል ፋኖ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ያወጣውን መግለጫና የአካባቢው ነዋሪዎች ዋቢ አድርጎ መዘገቡ አይዘነጋም። ስለሆነም የዞኑ ማህበረሰብ መንግስታዊ መዋቅር ይጠብቀናል ከሚል ማዘናጊ ወጥቶ ተፈጥሯዊ መብቱን በመጠቀም ተደራጅቶ ራሱን ከጨፍጫፊዎች እንዲታደግ ፓርቲው ለግሎባል ፋኖ ሚዲያ ብላከው መግለጫው ጥሪ አቅርቧል። በተጨማሪም በፍርሃት ቆፈንና መንግስታዊ ጫና ተይዘው ቃል መተንፈስ ስላልቻሉ የሃይማኖት አባቶች እልቂት ማል አዲስ አበባ ከመጣቱ በፊት በአገዛዙና በዓለም አቀፉ ማህበረሰብ ላይ ጫና እንዲፈጠር ፓርቲው አሳስቧል። በድጋሚ የሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ለዛሬ ጥቅምት 22 2018 ዓ ም ለምሽት መዋለ ፋኖ ዜና ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።